እግዚአብሔር የተመሰገነ ይሁን። በድጋሚ የተወደዳችው የግሎባል ቸርች ኦፍ ክራይስት ፌሎሽፕ ቤተሰብ አባላት እንደ ያላችሁበት አካባቢ ሰዓት አቆጣጠር እንደምን ውላችኋል? እንደምን አመሻችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እላለሁኝ። ከዚህ በመቀጠል ላለፉት ተከታታይ ሐሙሶች በዚህ ፕላትፎርም አማካኝነት እኛና መንፈስ ቅዱስ በሚል ሀሳብ በተለያዩ ርዕሶች የእግዚአብሔርን ቃል እየተከፋፈልን ያለ ዛሬ ሶስተኛ ክፍለ ጊዜያችን ነው፣ ወይም ሶስተኛ ሳምንታችን ነው። በዚህኛው በሶስተኛው ሳምንት ላይ የማነሳው ከመንፈስ ቅዱስ ሀሳብ ሳንወጣ ዛሬ ከእናንተ ጋር አብሬ የምካፈለው ርዕሱ በመንፈስ ቅዱስ ላይ መደገፍ የሚል ነው። በመንፈስ ቅዱስ ስለ መደገፍ አብረን የእግዚአብሔርን ቃል እንካፈልና በተካፈልነው ቃል መሰረት ደግሞ የእግዚአብሔር ጸጋ በሕይወታችን እንዲረዳን፣ እንዲያግዘን እርሱን ለመደገፍ እንዲያበረታን፣ እንዲያነሳሳን ጌታን እንጠይቃለን ማለት ነው። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ላይ ሁለት የመጽሐፍ ቅዱስ ክፍሎችን በማንበብ ነው ዛሬ የምንካፈለውን ትምህርት የምንጀምረው። የመጀመሪያ የምናነበው የመጽሐፍ ቅዱስ ክፍል የሚገኘው በኤርምያስ መጽሐፍ ምዕራፍ 17 ከቁጥር 7 እስከ 8ና በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ላይ ያለውን አብረን እናነባለን። እንደዚህ ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው፣ በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ፣ ሙቀትም ሲመጣ እንደማይፈራ፣ ቅጠሉም እንደሚለመልም፣ በድርቅ ዓመትም እንደማይሰጋ፣ ፍሬውንም እንደማያቋርጥ ዛፍ ይሆናል በማለት ይናገራል። በሐዋርያት ሥራ መጽሐፍ ምዕራፍ አንድ ቁጥር ስምንት ላይ ደግሞ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ በማለት ይናገራል። በተለይ በዚህ በኤርምያስ መጽሐፍ ምዕራፍ 17 ከቁጥር 7 እስከ 8 ሳነብ እንደሰማችሁት በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው የተባረከ ነው፣ በማለት ይናገራል። በእግዚአብሔር ላይ የታመነ ወይም ደግሞ በእግዚአብሔር ላይ ተደግፎ የሚኖር ሰው በውሃ አጠገብ ከተተከለ ዛፍ ጋር በማነጣጠር ነው ነቢዩ በእግዚአብሔር ላይ የተደገፈ ሰው ምን ያህል የተባረከ እንደሆነ ለማስረዳት የተጠቀመው። ከዚህ በመነሳት ታዲያ በውሃ አጠገብ የተተከለ ዛፍ ስሩን ወደ ወንዝ ዳርቻ ይዘረጋል። ከዚህ የተነሳ ስሩ ወይም ደግሞ ያ ዛፍ በስሩ አማካኝነት ከወንዙ ጋር፣ ከምንጩ ጋር ስለተገናኘ ሙቀት ቢመጣ ፈጽሞ ሊፈራ እንደማይችል ቅጠሉ ዕለት ዕለት እየለመለመ እንደሚሄድ በድርቅም ዓመት እንደማይሰጋ እንዲሁም ደግሞ ፍሬውም የማያቋርጥ ዛፍ ሆኖ እንደሚኖር እንደዚሁም በእግዚአብሔር የታመነ በመንፈስ ቅዱስ የሚደገፍ እምነቱን በእግዚአብሔር ላይ ያደረገ ሰው ተመሳሳይ በሆነ መልኩ ያለ ስጋት እየለመለመ በክረምትም ይሁን በበጋ ፍሬውን እንደማያቋርጠው ዛፍ አይነት ኑሮን እንደሚኖር የእግዚአብሔር ቃል ይህንን በግልጽ ይነግረናል ክብር ለመንፈስ ቅዱስ ይሁን እንግዲህ በመንፈስ ቅዱስ ላይ የተደገፈ ህይወት በሚል ሐሳብ ዛሬ የምንመለከተው ዋነኛ ሐሳብ ቢኖር ምንድን ነው መንፈስ ቅዱስ በእኛ ውስጥ የሚኖር አምላክ ብቻ ሳይሆን በዚህ ምድር በምንኖርበት ዘመን ሁሉ የእግዚአብሔር ኃይል ሲያስፈልገን፣ ጸጋ ሲያስፈልገን፣ ጥበብ ሲያስፈልገን፣ እውቀት ሲያስፈልገን በዚህ ምድር ላይ ለምንኖርበት ኑሮ የሚያስፈልገንን ኃይልና ጸጋ መንፈስ ቅዱስ ይሰጠናል። ይህም መንፈስ ቅዱስ ለእኔና ለእናንተ የሚሰጠን ጸጋና ኃይል ለክርስቶስ እንድንኖር ኃጢአትን አሸንፈን በድል እንድንመላለስና ለተጠራንበት ጥሪ እንደሚገባ እንድንመላለስ የሚያስችለን ነው። በተጨማሪም የተሰጠንን ተልዕኮ በድፍረትና በውጤታማነት እንድንፈጽምም መንፈስ ቅዱስ ከተፈጥሮ በላይ የሆነ ኃይልን ብርታትን ጥበብንና ችሎታን ይሰጠናል። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በመቀጠል የመንፈስ ቅዱስ ኃይልን የምንቀበልባቸው ምክንያቶች ምንድናቸው? የሚል ጥያቄ እናንሳና የመንፈስ ቅዱስ ኃይልን የምንቀበልባቸውን ምክንያቶችን አስመልክቶ አንድ አራት የሚሆኑ አስፈላጊ ናቸው ብዬ ያሰብኳቸውን ምክንያቶችን እናንሳና እንመልከት። ብዙ አላቆያችሁም። ጥቂት የእግዚአብሔርን ቃል ተካፍለን እንደ ቃሉ መጸለይ ስላለብን የጌታ ስም የተባረከ ይሁን። የመንፈስ ቅዱስ ኃይልን ከምንቀበልባቸው ምክንያቶች መካከል በመጀመሪያ የማነሳው ነጥብ ምንድን ነው? የኢየሱስ ክርስቶስን ሞትና ትንሣኤ ምስክር ለመሆን ነው። ክብር ለጌታ ይሁን። በሐዋርያት ሥራ መጽሐፍ ምዕራፍ አንድ ቁጥር ስምንት ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ በማለት ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ኃይል ሳይቀበሉ ከኢየሩሳሌም እንዳይወጡ በነገራቸው ጊዜ መንፈስ ቅዱስ በእነሱ ላይ በሚወርድበት ጊዜ ኃይልን ከተቀበሉ በኋላ በኢየሩሳሌምም በይሁዳ በሰማሪያ እስከ ምድር ዳር ድረስ የእርሱ ምስክሮች እንደሚሆኑ አስረግጦ ሲናገራቸው እንመለከታለን። ይህንን ክፍል እያሰብኩኝ ጌታ ኢየሱስ ክርስቶስ ለምንድን ነው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ወይም ደግሞ መንፈስ ቅዱስ ኃይልን ሳይሰጣችሁ ወይም እስከሚሰጣችሁ ድረስ በኢየሩሳሌም ከተማ ቆዩ ያለበት ምክንያት ምንድን ነው ብዬ ይህንን ሐሳብ ቀኑ ሙሉ ሳሰላስለው ነው የዋልኩት። ያገኘውት ወይም ደግሞ ወደ ሐሳቤ ላይ የመጣው ነገር ምንድን ነው? እያንዳንዳችን አሁን ካለንበት አካባቢ ከተማ ወይም ደግሞ መንደር ከመውጣታችን በፊት ያለንበትን ስፍራ ካለንበት ስፍራ ጀምረን ወደፊት መሄድ ወዳለብን አቅጣጫ ወተን ከመሄዳችን በፊት ኃይል መልበስ ያስፈልገናል። ለምንድን ነው ኃይል መልበስ የሚያስፈልገን? ኃይልን መታጠቅ የሚያስፈልገን? ያለ እግዚአብሔር ኃይል በከተሞች ላይ በምንሄድባቸው ልዩ ልዩ ስፍራዎች ላይ ያሉ ተግዳሮቶችን፣ ፈተናዎችን፣ መከራዎችን በምንሄድባቸው ቦታዎች ያሉ ቴሪቶሪያል ዲመን አሰራሮችን ያለ መንፈስ ቅዱስ ኃይል መቋቋም አንችልም። ስለዚህ ከመውጣታችን በፊት ለመውጣት የሚያስችል በምንሄድበት ሁሉ ድል የሚሰጠን በምንሄድበት ሁሉ ውጤታማና ፍሬያማ ሊያደርገን የሚችል የእግዚአብሔር መንፈስ ስለሆነ መንፈስ ቅዱስ ኃይል እስከሚሰጠን ድረስ ባለንበት ስፍራ እንድንጠባበቀው ያስፈልጋል። የጌታ ስም የተባረከው እንግዲህ ከተሰጠን የልጅነት ስልጣን ጋር በህይወታችን ልንለማመደው የሚገባል። ሌላኛው የስልጣን አይነት ስለ ኢየሱስ ክርስቶስ ሞትና ትንሣኤ መናገር ነው። ስለ ኢየሱስ ክርስቶስ ሞትና ትንሣኤ ለመናገር ደግሞ ድፍረት እጅግ አስፈላጊ ነው። ክብር ለጌታ ይሁን። ስለ ኢየሱስ ክርስቶስ በድፍረት እንድንመሰክር ደግሞ መንፈስ ቅዱስ ኃይልን ይሰጠናል። ያለ መንፈስ ቅዱስ ኃይል የኢየሱስ ክርስቶስ ምስክር መሆን አይቻልም። ወገኖች ሆይ፣ እዚህ ላይ ምስክሮቼ ትሆናላችሁ የሚለውን ቃል ትክክለኛ ኦሪጂናል ቃሉን ስንመለከት ምስክር የሚለው ሐሳብ መስዋዕት ከሚለው ጋራ አቻ የሆነ ቃል ነው። ስለዚህ ስለ ክርስቶስ መሥዋዕት ለመሆን አዳኝነቱን፣ ጌትነቱን፣ አምላክነቱን በድፍረት ለሌሎች ለመግለጥ ለማሳየት ኃይል ያስፈልጋል። ያ ብቻ አይደለም። የክርስቶስን ሞትና ትንሣኤ በተናገርን ጊዜ ከዛ አንፃር ለሚደርስብን መከራ፣ ስደት፣ ስቃይ ወገኖቼ ወይ ራሳችንን ለመከራ አሳልፈን ለመስጠት ለመድፈር አሁንም ኃይል ያስፈልገናል። ያለ መንፈስ ቅዱስ ኃይል ወገኖች ሆይ የኢየሱስ ክርስቶስ ምስክር ለመሆን አስቸጋሪ ነው ማለት ነው። ደቀ መዛሙርቱን ስንመለከት የጌታ ደቀ መዛሙርት ከጴንጤቆስጤ ቀን በፊት ማለትም መንፈስ ቅዱስ ከመውረዱ በፊት በነበረው ጊዜ ላይ ፈሪ ነበሩ። የመንፈስ ቅዱስ ኃይል ከወረደ በኋላ ግን ፍርሃታቸው ወድቆ በድፍረት ስለተሞሉ ስለ ኢየሱስ ሞትና ትንሣኤ ምስክር ሆነው እንዳለፉ ታሪካቸው ይህንን ይነግረናል። ሌላው ደግሞ በጨለማ ዓለም ውስጥ ብርሃን እንዲሆኑ መንፈስ ቅዱስ ኃይል ሰጥቷቸው ነበረ። የመንፈስ ቅዱስን ኃይል ከተቀበሉ በኋላ የደቀ መዛሙርቱን ህይወት ስንመለከት ህይወታቸውና አገልግሎታቸው እጅግ አስደናቂና በእግዚአብሔር ክብር የተሞላ እንደነበረ መጽሐፍ ቅዱስ ይሄንን በግልጥ ይነግረናል። ስለዚህ ወገኖቼ ሆይ ለእኔና ለናንተም እግዚአብሔር መንፈስ ቅዱስ ኃይልን ሊሰጠን ይፈልጋል ክብር ለኢየሱስ ይሁን። ሕይወታችንም፣ ኑሯችንም፣ አገልግሎታችንም እጅግ አስደናቂና በእግዚአብሔር ክብር የተሞላ እንዲሆን ከተፈለገ በእግዚአብሔር መንፈስ ኃይል መሞላት ያስፈልገናል። ዛሬም ወገኖች ሆይ እንጸልያለን። እግዚአብሔር በመንፈሱ ኃይልን ይሰጠናል። ሕይወታችን የተለወጥ እንዲሆን ኑሯችን የጣፈጥ እንዲሆን አገልግሎታችን በብዙ ድንቅና በብዙ ተአምራት የተሞላ እንዲሆን በነገር ሁሉ ወገኖች ሆይ በብዙ አቅጣጫ ህይወታችን በምስክርነት የታጀበ እንዲሆን በእግዚአብሔር ክብር ተሞልተን እንድንመላለስ የሚያደርገን የእግዚአብሔር ኃይል ነው። ስለዚህ ኃይል ያስፈልገናል። ካለፉት ቀናቶች ይልቅ ካለፉት ጊዜያቶች ይልቅ አልፈናቸው ከመጣናቸው ዘመናት ይልቅ አሁን ያለንበት ዘመን ወገኖቼ ሆይ የእግዚአብሔርን ኃይል በግል ህይወታችን የምንለማመድበት ዘመን ነው። እግዚአብሔርም ደግሞ በኃይሉ ያስታጥቀናል። ክብር ለመንፈስ ቅዱስ። ሲሆን እንደ ማመላከቻ በዚህ ሳምንት ምስክርነታችሁን ለማካፈል መንፈስ ቅዱስ ድፍረት እንዲሰጣችሁ እንድትጠይቁ አበረታታችኋለሁ። ይሄ ከፊት ለፊታችሁ ያለው ጊዜ ነገ ከነገ ጀምሮ ወገኖቼ ሆይ የኢየሱስ ክርስቶስን ትንሣኤ የኢየሱስ ክርስቶስን ሞትና ትንሣኤ ለሌሎች ለመናገር ለሌሎች ለማካፈል መንፈስ ቅዱስ ድፍረት እንዲሞላባችሁ ኃይል እንዲሰጣችሁ ዛሬ ጠይቁት። እግዚአብሔር በመንፈሱ ኃይልን ይሰጣችኋል። ምስክሩ ትሆናላችሁ። ነፍሳትን ወደ እግዚአብሔር መንግሥት የምታመጡበትን ጥበብን ሁሉ ይሰጣችኋል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የመንፈስ ቅዱስ ኃይልን የምንቀበልበት ሁለተኛ የማነሳው ምክንያት ምንድን ነው? ከሕይወት ድካም ነፃ ለመውጣት የመንፈስ ቅዱስን ኃይል ለምን እንቀበላለን? በሕይወት ከህይወት ድካም ነጻ ለመውጣት በሮሜ መጽሐፍ ምዕራፍ 8 ቁጥር 26 ላይ ሁላችንም የምናውቀው ቃል ነው ግን የእግዚአብሔር ቃል ሕያው ስለሆነ ዛሬም ለእኔና ለእናንተ እግዚአብሔር በዚህ ቃል ውስጥ ባለው ጸጋ ህይወታችንን ሊባርክ ስለፈለገ ቃሉን ወገኖች ሆይን ሰማለን እንዲህ ይላል እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። አያችሁ ወገኖቼ ሆይ፣ በዚህ ክፍል ላይ መንፈስ ድካማችንን ምን ያደርጋል? ያግዛል ይላል። ዕለት ዕለት በምንወጣበት በምንገባበት፣ በምንኖርበት፣ በምንመላለስበት በያንዳንዱ ቀናቶቻችን ላይ ወገኖቼ ሆይ ህይወታችን በተለያዩ አድካሚ ነገሮች ይከበባል። በድካም እንያዛለን፣ ወግኖች ሆይ በዝለት ውስጥ እንሆናለን። መጸለይ ያቅተናል። መጸለይ ማቃት ብቻ ሳይሆን እንዴት እንደምንጸልይም ግራ ይገባናል አንዳንድ ጊዜ እና በዚህ ወቅት ላይ ስንሆን ድካማችንን የሚያግዝ እንዴት እንደምንጸልይ እንደሚገባን በማናውቅበት ጊዜና ሰዓት ራሱ መንፈስ ቅዱስ በውስጣችን ሆኖ በማይነገር መቃተት በውስጣችን ሆኖ ምን ያደርጋል? ይማልድልናል ይላል። ክብር ለጌታ ይሁን። አንዳንድ ጊዜ ምክንያቱን አውቀንም ይሁን ሳናውቅ ሕይወታችን በድካም ውስጥ የሚያልፍበት ወቅት ይኖራል። በዚህ ጊዜ ለመጸለይም ሆነ ጌታን ለማምለክ ወገኖች ሆይ አቅምና ተነሳሽነትን እናጣለን። እንዴት መጸለይ እንዳለብን ሁሉ ሊጠፋን ይችላል። በዚህ ጊዜ ውስጥ እንግዲህ ማድረግ ያለብን መንፈስ ቅዱስ ኃይልን እንዲሰጠን መጠየቅ ነው። ክብር ለጌታ ይሁን። አቅመቢስነት ሲሰማን እርሱ ሊያግዘንና ሊያበረታን በውስጣችን አለ። ወገኖቼ ሆይ በፍርሃት በድካምና በፈተና ጊዜ ለመቆም የሚያስችለን ኃይልን እርሱ ይሰጠናል። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ጊዜ ስለ ኃይል ሲነገር ሰምተናል። እኛም ደግሞ ኃይል እንደሚያስፈልገን እናውቃለን። እስቲ ስለ ኃይል አንድ ነገር ጥዬ ልለፍ። ክብር ለኢየሱስ ይሁን። ብዙ ጊዜ ኃይል ኃይል ኃይል ሲባል ይሰማል። እኛም የኃይል ጥማት፣ የኃይል መሻት ኃይልን ለመቀበል ተነሳሽነት በውስጣችን አለ ከዚህ በኋላ በቀጣይ ሕይወታችን የእግዚአብሔርን ኃይል በእርግጠኝነት ቴስት ለማድረግ እንዲያስችለን ኃይልን በተመለከተ ይህንን ሀሳብ ላጋራችሁ እፈልግ ያለው፣ ሀሳቡ ምንድን ነው? ኃይል ሁል ጊዜ መጮህ መንጫጫት ሳይሆን አብዛኛውን ጊዜ ኃይል ውስጣዊ ጥንካሬን የሚያመለክት ነው። ስለሆነም ከጩኸት ያለፈ ውስጣዊ ብርታትና ጥንካሬ ሊኖረን ያስፈልጋል። ስለ ኃይል ስናነሳ ከጩኸትና ከጫጫታ ያለፈ ውስጣዊ ጥንካሬና ብርታት እንደሆነ እንድናስተውል ይገባል። ወገኖች የጌታ ስም የተባረከ ይሁን። ስለዚህ በማናቸውም ሁኔታ ውስጥ ብንሆንም እያንዳንዳችን ብቻችንን አይደለንም። መንፈስ ቅዱስ ረዳታችን በእያንዳንዳችን ውስጥ አለ። የኃይል ምንጫችን እርሱ ነው፣ ሶርስ እኛ ውስጥ አለ። የኃይል ሶርስ መንፈስ ቅዱስ በእኛ ውስጥ አለ። ስለዚህ በማንኛውም ሁኔታ ውስጥ ልንሆን እንችላለን። በድካም ውስጥ፣ በሐዘን ውስጥ፣ ግራ በመጋባት ውስጥ፣ መልስ ባልተገኘለት ጥያቄ ውስጥ ሆነን እየተመላለስን ሊሆን ይችላል። በዚህ ሁሉ ውስጥ ግን ወገኖቼ ሆይ ረዳት የሆነን የኃይል ምንጭ የሆነው መንፈስ ቅዱስ በውስጣችን እንዳለ እያሰብን ልንበረታታ ይገባናል። ክብር ለጌታ ይሁን። የመንፈስ ቅዱስ ኃይልን የምንቀበልበት ሦስተኛው የማነሳው ምክንያት ምንድን ነው? እግዚአብሔርን ለማገልገል ነው። ክብር ለጌታ ይሁን። መቸስ ሁላችንም በክርስቶስ ኢየሱስ በማመን ከጨለማ ወደሚደነቅ ብርሃን ተጠርተን የወጣ ነው። እግዚአብሔርን ለማምለክ እግዚአብሔርን ለማገልገል እንደሆነ መጽሐፍ ቅዱሳችን ይናገራል። ክብር ለኢየሱስ ይሁን። ስለዚህ እኛ ሁላችን አገልጋዮች ነን። የእርሱ ካህናት ነን። ለርስቱ የተለየ ወገኖች ነን። ክብር ለኢየሱስ ይሁን። መንፈስ ቅዱስ በመንፈሳዊ ስጦታዎች እያንዳንዳችንን የሚያስታጥቀንና መንፈሳዊ ስጦታዎችን እንደወደደ ለእያንዳንዳችን የሚያካፍለን እግዚአብሔርን እንድናገለግለው እንደሆነ ልናስተውል ያስፈልጋል። ለዚህም ደግሞ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 7 እስከ 11 ላይ የእግዚአብሔር ቃል እያንዳንዳችን በክርስቶስ ኢየሱስ ያመንን ሁሉ በመንፈስ ቅዱስ አማካኝነት የተለያዩ የጸጋ ስጦታዎች እንደተሰጠን መጽሐፍ ቅዱስ ይህንን ያረጋግጣል። እኛ ደግሞ መንፈስ ቅዱስ የትኛውን ስጦታ እንደሰጠን፣ በምን አይነት አገልግሎት ውስጥ እንድናገለግል እግዚአብሔር እንደሚፈልገን ይህንን ጊዜ ወስዶ መጸለይ፣ በውስጣችን ያለውን ስጦታ መለየት ከዛም በተሰጠ ጸጋ አማካኝነት ለእግዚአብሔር ክብር፣ ለሌሎች ጥቅም፣ ለቤተ ክርስቲያን መታነጽ ልናውለው ይገባል ማለት ነው። እስቲ ከተሰጡን ስጦታዎች መካከል ሐዋርያው ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ የዘረዘራቸውን እናነሳለን። እንዲህ ይላል፤ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ለአንዱ ጥበብ መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል በማለት ይናገራል። እዚህ ላይ ወገኖቼ ሆይ የመንፈስ ቅዱስ የጸጋ ስጦታዎች በዚህ ክፍል የተዘረዘሩ ብቻ ናቸው ብለን መደምደም የለብንም። የተለያዩ ጸጋዎች አሉ። እግዚአብሔር ለቤተ ክርስቲያን ጥቅም ይሆን ዘንድ በእያንዳንዳችን ውስጥ ያስቀመጠው ስለዚህ በውስጣችን እንደተቀመጠው ጸጋ መጠን ጌታን ልናገለግል ያስፈልጋል። ወገኖች ሆይ እዚህ ምድር ላይ ሁላችንም ከእግዚአብሔር ዘንድ ተሰፍሮና ተለክቶ የተሰጠን ጊዜ የዕድሜ ቁጥር አለ። አንዳንዶቻችን እግዚአብሔር ሰፍሮና ለክቶ ተሰጠን የዕድሜ ቁጥራችን ግማሹን አልፈን ወገኖች ሆይ ሄደናል። የቀረን ጥቂት ነው። እስቲ እግዚአብሔር ቢረዳን የቀረልንን ጥቂቱን ዘመናችንን እግዚአብሔር ወገኖቼ ሆይ በውስጣችን ባስቀመጠው ጸጋ ልክ እንድናገለግለው እግዚአብሔር ዕድል እንዲሰጠን ሁኔታዎችን እንዲያመቻችልን እንጠይቅ። አንዳንዶቻችን እግዚአብሔር የተመሰገነው እያንዳንዱ አማኝ የመንፈስ ቅዱስ ስጦታዎች እንደተሰጠው ጳውሎስ ይህንን በመዘርዘር ነግሮናል። የእነዚህ ስጦታዎች ዓላማ ደግሞ ለአገልግሎትና ቤተክርስቲያንን ለማነጽ እንደሆነ ተጽፏል። ጌታ የተባረከው በተለይም ደግሞ እንደ ትንቢት፣ ፈውስ፣ ማስተማርና ማበረታታት ያሉ ስጦታዎች በመንፈስ ቅዱስ ኃይል በልባችን ውስጥ ይፈሳል። መንፈስ ቅዱስ እንድናስተምር ውስጣችንን ሲያነሳሳ ለዛ መንፈስ ራሳችንን ማዘጋጀት አለብን። የእግዚአብሔር መንፈስ ሌሎችን እንድናጽናና በትንቢት መንፈስ ውስጣችንን ሲሞላ ለዛ መንፈስ መንፈሳችንን ማዘጋጀት ይኖርብናል። ለሌሎቹም ጸጋዎች ወገኖች ሆይ፣ እግዚአብሔር ለሌሎች መልካም እንድናደርግ በልባችን ውስጥ ሲያስቀምጥ ለዛ ለተቀመጠው ነገር መንፈሳችንን ልናዘጋጅና ለእግዚአብሔር መንፈስ ልንታዘዝ ያስፈልጋል። ክብር ለጌታ ይሁን። የመንፈስ ቅዱስ ኃይል የተቀበልነው ለመዳን ብቻ ሳይሆን ለአገልግሎት ወይም ደግሞ ለማገልገል ጭምር እንደሆነ መገንዘብ ያስፈልጋል። ከዚህ አንፃር ወገኖቼ ሆይ እግዚአብሔር የሰጣችሁ ስጦታዎች ምንድን ናቸው? ምን ያህልስ በሕይወታችሁ በእነዚህ ስጦታዎች አማካኝነት ለእግዚአብሔር ክብር፣ ለሰው ልጆች ጥቅም እንዲሆኑ በስጦታዎቻችሁ እየተጠቀማችሁባቸው ነው? ይህንን እንግዲህ ከእግዚአብሔር ቃል አንጻር ራሳችንን እንድናይ ያስፈልጋል። ክብር ለጌታ ይሁን። ሌላው የመጨረሻው የማነሳው የመንፈስ ቅዱስን ኃይል የምንቀበልበትን አራተኛውን ምክንያት ይሆናል። ክብር ለኢየሱስ ይሁን። የመንፈስ ቅዱስን ኃይል የምንቀበልበት አራተኛው እና የመጨረሻው ሐሳብ ምንድን ነው? ኃጢአትን እንድናሸንፍ። ኃጢአትን ለማሸነፍ መንፈስ ቅዱስ ለእያንዳንዳችን ኃይልን ይሰጠናል። በገላትያ መጽሐፍ ምዕራፍ 5 ቁጥር 16 ላይ ምን ይላል? ነገር ግን እላለው፣ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ ይላል። በመንፈስ መመላለስ እዚህ ላይ የስጋን ምኞት እንዳንፈጽምና የሥጋን ምኞት ተከትለን ከእግዚአብሔር ፈቃድና ሐሳብ እንዳንጎድል መንፈስ ቅዱስ ይጠብቀናል። ክብር ለጌታ ይሁን። በኃጢአት ተሸንፈን እንዳንኖር እርሱማ መንፈስ ቅዱስ በቅድስና ለመኖር የምንችልበትን ኃይልን ይሰጠናል። እዚህ ላይ ልክ እንደ ቅድም እንዳነሳሁላችሁ እንደ ኃይል ሁሉ ስለ ቅድስናም አንዳች ነገር ብዬ ወደ ማጠቃለያ እመጣለሁ። ቅድስና ጥረት ሳይሆን በመንፈስ በመመላለስ የምንኖረው ሕይወት ነው። ስለሆነም ወገኖቼ በየቀኑ በሚገጥመን በቅድስና እንዳንኖር ከሚፈትነን ፈተና ያንን ፈተና ድል ማድረግ የምንችልበትን ኃይል መንፈስ ቅዱስ እንዲሰጠን እንጠይቅ። ክብር ለመንፈስ ቅዱስ ይሁን። ወደ መዝጊያ ወይም ወደ ማጠቃለያ ሀሳብ ስንመጣ የክርስትና ህይወት በመንፈስ ከተመላለስን እጅግ ጣፋጭ እና አስደሳች ህይወት እንጂ ከባድ ወይም ደግሞ መራር አይደለም። ያለ መንፈስ ቅዱስ ግን ክርስትና በራሳችን ብርታት የማንችለው የማንዘልቀው ህይወት ነው። ስለዚህ ይህንን በክርስቶስ ኢየሱስ የተጀመረውን ይህንን የከበረ ህይወት ለመኖር እስከ መጨረሻም ለመዝለቅ እንድንችል ዕለት ዕለት ከመንፈስ ቅዱስ ጋር መተባበር፣ በመንፈስ ቅዱስ ላይ መደገፍ፣ መንፈስ ቅዱስ ኃይል እንዲሰጠን ዕለት ዕለት መጠየቅ ይኖርብናል። እግዚአብሔር አምላክ የተመሰገነ ይሁን።